በሀገር አቀፍ ደረጃ ከተሞችን ለነዋሪዎች ምቹ ለማድረግ ለልማትም አጋዥ አቅም ለመፍጠር አካባቢዎችን ዘርፈ ብዙ በሆነ መልኩ የማዘመን ስራ እየተሰራ ነው። ከተሞችን ማዘመን፣ ዲጂታላይዝድ አገልግሎትን መተግበር፣ ደግሞም በኮሪደር ልማት የተሳሰረ የከተሞች ልማትን ማከናወን ከሚጠቀሱት መካከል ናቸው። በአማራ ክልል እየተከናወነ ያለውን የኮሪደር ልማት ከተሞችን አብነት በማድረግ የተለያዩ ማሳያዎችን እናንሳ። እንደ ባህር ዳር ያሉ የኮሪደር ልማትን ብናስብ በጣም ሰፊ ምቹ የሆነ በተለይም ደግሞ ከጣና ጋር ተሸፍኖ የነበረውን ውበት የበለጠ የገለጠና ማህበረሰቡ ወጥቶ በጣም ጥሩ የሆነ አየር እንዲስብ እንዲዝና፣ እና ጊዜውን እንዲያሳልፍ ከህጻናት ጋር እንዲጫወት ያስቻለው ነው። ይህንን እያሰፉ በተለይም የተለያዩ ኮሪደሮችን እየከፈቱ የመስረት ስራው ቀጥሏል። ጎንደር ላይ ያለውም እንደዚሁ በተለይም ደግሞ ከፋሲል ቤተ መንግስት ጋር ተያይዞ የእድሳት ስራው በጣም በጥሩ ሁኔታ መካሄዱ ይታወቃል። ይህም በክቡር ጠቅላይ ሚኒስትራችን ድጋፍ ነው። ኮምቦልቻ ከተማም እንዳያችኋት ዋናው መንገድ በጣም ተውቦ በተለያዩ መብራቶች፣ የእግረኛ መንገዶች በጥሩ ሁኔታ እየሄደ ይገኛል። ተመሳሌ ደብረ ብርሃንም እንደዛ የኢንዱስትሪ ማዕከል የሆነችው የኮምቦልቻ ከተማም በኮሪደር ልማት ፕሮጀክት የዘመናዊ ከተማን እሴቶች እያገኘች ነው። ወደ ሰባት ኪሎ ሜትር ነው እቅዳችን። ከዚህ ውስጥ በዚህ አመት አምስት ኪሎ ሜትሩን እየሰራ ነው። ይሄ ሲጠናቀቅ ህብረተሰቡ በእግሩ ወክ እያደረገ፣ እንዲሁም በሳይክል እየሄደ አካባቢው ደግሞ ንጹህ የሆነ በእግር ለመንቀሳቀስ ይሁን ይችላል ልጆች ይዞ ለመዝናናትም ወክ ለማድረግም መች ሁኔታ እየፈጠር ነው ያለ ነው። በትልቁ ደግሞ እንሰራበታለን ያልኩ 13 ኪሎ ሜትር ላይ እንሰራለን ያለው የቦርከና ሪቨር ፕሮጀክት ነው። እሱን የጥናት ስራውን እየጨረስን ነው። ለዚህ የሚያስፈልገውን ፋይናንስ እያፈላለግን ነው። የፋይናንስ አቅማችንን እንዳየን ደግሞ ወደ እነዚህ ስራዎች እንገባለን። ስለዚህ በአጠቃላይ አሁን በኮሪደር ልማቶች ላይ የስማርት ሲቲ ፕሮጀክቶችን አጠቃላይ ስራ እየሰራና ያለ ነው። በአማራ ክልል ስማርት ሲቲዎችን በማስፋት አገልግሎትን በማዘመን ሀብትን ለመቆጣጠር ሰፊ ትኩረት የተሰጠው ስራ እየተተገበረ ነው። በዚህም በባህር ዳር ከተማ ብቻ መቶ ሺህ የመሬት ሀብት ፋይሎች በዘመናዊ መንገድ ተመዝግበዋል። በሌሎችም ከተሞች ያለው እንደዛው ነው። በከተሞች ያለው የመሬት ሀብት በዘመናዊ መንገድ መመዝገብ መቻል አለበት። ሀብታችንን ካላወቅን ገቢ በአግባቡ መሰብሰብ አንችልም። ሀብታችንን ካላወቅን በአግባቡ መምራት ፕላን ማድረግ አንችልም። ሰው ከተሞችን ለማሳደግ በገቢም በፕላንም የዘመናዊ የመሬት ምዝገባ ወይም የካዳስተር ሲስተም መመዝገብ ብቻ ሳይሆን ደግሞ ያለውን የመሬት ሀብት በማን እንደተያዘ፣ ምን እንዳለበት ለህብረተሰቡ ክፍት ማድረግን ይጠይቃል። ከዚህ አኳያ ጥሩ ስቴፕ የሄድንበት ጥሩ ሂደቶች ተሄደዋል። ባህር ዳር ላይ ወደ መቶ ሺህ የሚጠጉ ፋይሎች እንደዚሁ ተመዝግበዋል። በዘመናዊ መንገድ ጎንደር ላይ ጅምር አለ። ወልዲያ ላይ በጣም ጥሩ ስራዎችን ሰርተዋል። በጣም ሕገወጥ የተስፋፋበት አካባቢ ነው። ያንን ለማስተካከል በርካታ ስራ ሰርተዋል። ሌላው ከተሞችን በአንጻራዊ የመልማት አቅማቸው በመለየት ለማልማት የተሰራው ስራ ነው። የተወሰኑትን በሰብል ልማት፣ ሌሎችን በኢንዱስትሪ ልማት የመለየትና የማልማት ተግባር ኮምቦልቻ በጨርቃጨርቅ ብናይ በምግብ ብናይ፣ እንደዚሁም ደግሞ ትልቅ ተጽዕኖ መፍጠር የሚችሉ የቴክኖሎጂ ኢንዱስትሪዎችም አሁን እየተስፋፉ መጥተዋል። ለምሳሌ የብረት ኢንዱስትሪ በሲምፖዚየም በኤክስፖም እንዳየ ነው። የብረታ ብረት ኢንዱስትሪዎች ከተለያዩ ማዕድናት ጋር የተለያዩ ኢንዱስትሪዎችም እንደዚሁ እየሰፉ ይገኛሉ። እነዚህን እያሰፉ ያለባቸውን ተግዳሮት ደግሞ እየፈቱ መሄድ ያስፈልጋል። የኢትዮጵያ ታምርት ንቅናቄ ከዚህ አኳያ ትልቅ አስተዋጽኦ አድርጓል። በባለፈው አመት ኮምቦልቻ ላይ የተነሱ ጉዳዮችን በአስቸኳይ ተቋማት ተገናኝተው እንዲፈቱ አሁንም ቢሆን የአምራች ኢንዱስትሪውን ቀረብ ብሎ ችግሮችን መፍታት ይጠይቃል። የመሰረተ ልማቱ መሟላት መጀመር፣ ለወደብም ያላት ቅርበት፣ ህብረተሰቡ ደግሞ ሰላም ወዳድ መሆኑ፣ የሰው ኃይል እዚህ ነው፣ ባጭር ቀናቶች አሰልጥነህ መስራት የሚችል ወጣት የሆነ የሰው ጉልበት በመኖሩ ይህንና ሌሎች እንዲሁም የፌዴራልና የክልል ተቋሞች እዚህ አካባቢ ጋር ስራ እየሰሩ ስለሆነ በቅርብ አገልግሎትን ለማገኘት በርካታ ባለሀብቶች ወደ ከተማችን እየመጡ ነው። እነዚህ ፋብሪካዎች እንግዲህ ኤክስፖርት በማድረግ ትልቅ አስተዋጽኦ እያደረጉ ነው። ለምሳሌ የ2017ን እንኳ ብናይ የዘጠኝ ወሩን ስናይ ወደ 36 ሚሊዮን ዶላር ኤክስፖርት አድርገዋል። ተኪ ምርት በማምረት ደግሞ 73 ሚሊዮን ዶላር የተኪ ምርት የሚገመት በሀገር ውስጥ አምርተው ለሀገር ውስጥ ገበያ አቅርበዋል እነዚህ ፋብሪካዎች። ስለዚህ አሁን ጥሩ እንቅስቃሴ ያለ፣ ህዝቡም ተስፋ አለው። በአማራ ክልል ያለውን ልማት ለማስፋት ክልሉንም ሆነ ሀገርን ከክልሉ አጠቃላይ ልማት ተጠቃሚ ለማድረግ ሰላም መረማመጃ ጎዳና ነው። በዚህም በክልሉ ያለውን ሰላም ማጽናትም ትርፉ ወንዝ ተሻጋሪ ሆናል። ልማት ሰላምን ይጠይቃል። ኢንቨስትመንት ሰላምን ይጠይቃል። ስለዚህ ሰላሙን ማህበረሰቡ እያስጠበቀ አብሮነቱን አጠናክሮ እየቀጠለ ኢንቨስትመንቱን እያሳደገ ከሄደ የኢትዮጵያ ብልጽግናን ማረጋገጥ የሚቻልበት አንዱ እድል ኢንቨስትመንት እንደሆነ ማየት ይቻላል።